እንደሞላችሁ፣ እንደምን አደራችሁ? እንዳላችሁበት የዓለም ክፍል ርዕሴ አማራ ምረር የሚል ነው። ትምር እንደሆነ ምረር እንደ ቅል አልመር ብሎ ነው ዱባ የሚቀቀል ይህ የአባቶቻችን የመረ ጠላት ሲገጥማቸውና ወገን የጠላቱን ማክረር ሳይገነዘብ የለዘበ አቋም ሲያሳይ በጠላቱ ላይ ጥላቱ በጠላው መጠንና ልክ ጠልቶ አምሮ ጥላቱን እንዲታገል የሚመክሩበት የቆየ የተኛ መቀስቀሻ ቀረርቶ ነው። ዛሬ አማራው ካልመረረ ነገ ይረፍዳል። ጥላቶቹ ከጠሉትና ሊያጠፉት ከተሰለፉ ዘመናት ተቆጥረዋል። የጥላቻቸው ጥግና የመግዳ ዘዴያቸው የባሕሪያቸው የሆነ አረመኔነት ነው። መንደርደሪያ። ይህ አማራ ምረር ስል ርዕስ የሰጠሁት የመወያይ ሀሳብ መነሻ የሚያደርገው ባለፈው ፕሮፌሰር ሀብታሙ ተገኘ የሰፈራ ቅኝ ግዛትና የባህል ድምሰሳ በሚል ርዕስ የሰጠው ማብራሪያ ተከታይ ነው። በዓለም ታሪክ በሰፋሪ ቅኝ ግዛትን ያስፋፉት አውሮፓውያንና በሰሜን አሜሪካ እንግሊዞች በአውስትራሊያና በደቡብ አፍሪቃ እንደሆነ ይታመናል። እነዚህ የሰፈራ ቅኝ ግዛት አስፋፊዎች ግን ቅኝ ግዛታቸውን ሲያስፋፉ ቅኝ ሊገዟቸው በሄዱባቸው አካባቢዎች ከነባር ነገዶቹ የተሻለ የህዝብ አስተዳደርና አደረጃጀት፣ የጽሑፍ ቋንቋ፣ ህግና ስርዓት ያለው ሃይማኖታዊ አምልኮ፣ የዳበረ ባህል፣ የቅኝ አገዛዝ ስነ ልቦናና አደረጃጀት ይዘው ነው። ለምሳሌ በዘመነ አብርሆት በተነሱ የፍልስፍና የሃይማኖትና የህዝብ አስተዳደር ጥያቄዎች የተክፉ አውሮፓውያን አንጻራዊ በሆነ መንገድ ከሚሰፉበት ነባር የሰሜን አሜሪካ ህዝብ የተሻለ አደረጃጀትና ሀሳብ ይዘው በመሄድ በሀሳብ ያሸነፉትን ከጎናቸው አሰልፈው በሀሳብ አልሸነፍ ያለውን ደግሞ በዘዴና በኃይል መሬቱን፣ ባህሉን፣ ቋንቋውን፣ ሃይማኖቱን፣ ስሙን፣ የአካባቢ መጠሪያዎቹን በመቀየር በሰፈራና በወራሪ ቅኝ ገዢዎቹ በአውሮፓውያን ፍላጎት ስር አዋሉት። በተመሳሳይ ሁኔታ አውስትራሊያና ደቡብ አፍሪካ የሄዱት እንግሊዞች በነባረው ህዝብ ላይ የእነርሱ ማንነት፣ ቋንቋ፣ ባህልና ሃይማኖት ጫኑበት። የኢትዮጵያን በተለይም የአማራውንና የሌሎች ነባር ነገሮችን ወረው በሰፋሪ ቅኝ ገዥነት የያዙት አረመናውያኑ ከሌሎቹ ሰፋሪ ቅኝ ገዢዎች ልዩ የሚያደርጋቸው ወራሪውና ሰፋፊው ያረመኔው ነገድ በባቱና በሶማሌ ነገዶች ተገፍቶ የገላን ወንዝ ተሻግሮ ለሙን ድንግሉና ሰፊው የኢትዮጵያን ምስራቅ፣ ደቡብ፣ ደቡብ ምስራቅና ማዕከለኛው ግዛት ሲቆጣጠር ከነባሩ ያማራም ሆነ ሌሎች ነገዶች የተሻለ ሐሳብ፣ የዳበረ ሰዋዊ የሆነ ባህል፣ በስርዓት የሚመራ ስርዓት አምልኮ፣ የመንግስት አደረጃጀትና አመራር የዳበረ የጽሁፍ ቋንቋ፣ የተሻለ የግብርና እና የንግድ ቴክኖሎጂ፣ የምግብና የአመጋገብ ስርዓት፣ የአልባሳትና የአኗኗር ዘዴ ባለቤቶቹ ነው። አይደለም በወራና በሰፈራ ከያዙት ህዝብና አጽመ ርስት አዲስ ግብዓት የሚሆን የኢኮኖሚ የባህል፣ የሃይማኖት፣ የአኗኗር፣ የቋንቋ፣ የአስተዳደር፣ የእሴትና የስነልቦና የበላይነት ኑሯቸውም አይደለም። ወራው በሰፈራ ቀኝ ግዛት የያዙት ህዝብ ለአያሌ ዘመናት የጸና ህግና ስርዓት፣ ባህልና ሃይማኖት ያለው ከመሆኑም አልፎ ሰብአዊ ስነልቦና የተላበሰ ሁሉ አቀፍ አመለካከት ያዳበረ ስለነበር ለመጤዎቹ እንግዳም አዲስም በመሆኑ ራሳቸውን ከአዲሱና ከዳበረው ሁለንተናዊ ሰብአዊ ውሳቤና ግንኙነት ራሳቸውን ከማለማመድ ይልቅ በበታችነት ስሜት ተውጠው በነባሩ ማንነትና ሰዋዊ እሳቤ ጥላቻን ገነቡ። የሚገርመው ነባሩንና መልካቡን ሴቶች፣ ባህል፣ ሃይማኖትና አጠቃላይ ግንኙነት ማጥፋት፣ መቆጣጠርና መለወጥ የሚያችል ሁለንተናዊ የበላይነት ሳይኖራቸው እንዴት በነባሩ ማንነትና እሴት ላይ የራሳቸውን የበላይ ለማድረግ ተሻላቸው የሚለው ጥያቄ ሁነኛ መልስ የሚሻ ነው። ወራሪዎቹ በነባሮቹ ሁለንተናዊ ፋይዳዎች ላይ የበላይነትን እንዲይዙ ያደረጓቸው ነባራዊና ፖለቲካዊ ማህበራዊ ሁኔታዎች የሚከተውን ነበሩ እነዚህም አንድ በኦቶማን ቱርክ ጋ አጋዥነት ግራኛ መር በተከታታይ ዓመታት በአካሄደው ጦርነት ሰው ብቻ ሳይሆን ምድሪቱ ውድመት ተፈጽሞባት የደቀቀ ማህበራዊ ፖለቲካዊ ስርዓት ማግኘታቸውና መሪዎቹ ነባሩን ያገሪቱን ማዕከላዊ መቀመጫ ጥለው ወደ ምዕራብ መሰደዳቸው ወራሪዎቹ የፈለጉትን እንዲያደርጉ ምቹ ሁኔታን የፈጠረላቸው መሆኑ፤ ሁለት ርዕይ የነበራቸው መሪዎች አልቀው የአመለካከት ልብሻ ውስጥ የገቡ ልብነ ድንግልና ሰርፀ ድንግል የመሰሉ መሪዎች በዙ ላይ ተጭነው መቆየታቸው፤ ሶስት ከግራኝ ወረራና ውድመት ህዝቡ ሳያገግም በዘመነ መሳፍንት የተሰኘው የብላ ተባላ ዘመን በሰሜንና ምዕራብ ኢትዮጵያ ህዝብ ላይ ለሰባ ዓመታት ያህል መቆየት ህዝቡን አንድ አድርጎ ወደነበረ ከፍታው ለመመለስ የሚችል ወጥ አማራ ለመመስረት ጊዜ መፍጀቱና ለወራሪዎቹ ምቹ ያደረጃጀትና የመሳፋት እድል መስጠቱ። አራት ከዚህ ሁሉ በላይ ጭካኔ፣ አረመናዊነት፣ ሰለባ ግድያ፣ ጡት ቆረታ ማንነቱ ባህሉና የባህሪው የሆነ ገዳ የተሰኘ የእድሜ እኩዮች ስብስብ የሆነ የገዳ ስርዓት የሚባለው አደረጃጀት ከባንቶቹ እና ከሶማሎቹ ወርሰው የአደረጃጀቱ ባለቤት በመሆናቸው ከወራሪው ነገድ ውጭ የሆነን ላቅመ ሰውነት የደረሰን ከቦ የሚጨፈጭፍ የሚሰልብ ሴቶችንና ሕፃናትን ሞጋሳና ጉዲፈቻ በሚባል የሚሉት በሚሉት ማንነትን ቋንቋን ባህልን አረመናዊነትን የሚጭን ስርዓት እየታገዙ ህዝቡን በፍርሃት ቆፈን ውስጥ ከተው የፈለጉትን የማድረግ አጋጣሚ መገጣጠሙ አንዱና ዋናው የወረራና የሰፈራ ቅኝ ገዦች ያሳለጠላቸው እንደሆነ በግልጽ ይታያል። አምስተኛ የነባሯ ኢትዮጵያ መሪዎች ሸሽተው ምስራቁን ደቡብና ሰሜናዊ ደቡቡን ያለጠባቂ መተዋቸው ወራሪዎቹ ሰፋሪዎች ባዶ መሬትና ኅሊናው የተጎዳ አሰባሳቢ የሌለው ነባር ሕዝብ እንደ ሰፌድ ቆሎ ተበትኖ ማግኘታቸውና ሟቻውሬ ገዳውን ያስመዘግላል የሚውት አይነት ሁኔታ የተፈጠረላቸው መሆኑ። ስድስት፣ በሌላ በኩል የጥንቱን የነበሯን ኢትዮጵያ አንድነት ለመከላከል እድል ገጥሟቸው የነበሩት ዳግማዊ አፄ ምኒልክና ተከታዮቹ ወራሪውንና የሰፈራ ቅኝ ገዥውን አረመኔ ኃይል ገፍትሮ ወደ መጣበት ከመመለስ ወይም ላጠፋው ጥፋት ላደረሰው ውድመት ተመጣጣይ ካሳ አስከፍሎና ፍትሕን አስፍኖ በልኩን ዱኒያር እንዲኖር ከማድረግ ወጠር ተቆጥበው አብረን ኖረናል፣ ተዋልደናል፣ ተጋብተናል በሚሉ በእነርሱ ህሊና ባህልና ትውፊት ውስጥ ቦታ ለሌላቸው የሞራልና እና ሰብአዊነት ተገዝተው በወራና በሰፈራ ቅኝ ገዥነት በያዙት ቦታ እንዲቆዩ መፈቀዱ። ሰባተኛ እነዚህና መሰል ሁኔታዎች መመቻቸት የወረራ ሰፋሪው አረመኔ ነገድ በአስራ ስድስተኛው ክፍለ ዘመን ሀ ወረራውንና ሰፈራውን ሲጀምር ሲጀምሩት ይፈጽሙት የነበረውን የጭካኔና የአረማዊ ጥግ ዛሬ በአንደኛው ክፍለ ዘመን በአይሻ መሐመድ በማለም ዋሴና በትዕግስት ወዳጁ ላይ የፈጸሙት አረመናዊ ግድያ ትውልዱ በታሪክ የሰማውን በአይኑ አይቶ በእጁ እንዲዳስሰው አድርገዋል ይህም ይህ ወራሪ ኃይል ከኢትዮጵያዊነትና ከአማራ ህዝብ ጋር የሚጋራው ምንም አይነት የባህል የሃይማኖት የቋንቋ የአሳሰብ የስነ ልቦና አግኙነት የሌለው መሆኑን ሁለቱ ለንጮዎች በአደባባይ የነገሩን ሀቅ አጉልቶ የሚያሳይ ነው።